ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችው የሮሃ ቲቪ ተከታታዮች የሰኔ 16 2017 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። ፋኖ በተለያዩ ቀጠናዎች የሚያደርገው ውጊያና ስልጠና እንደቀጠለ ነው። ዝርዝር መረጃዎችን ይዘናል። ከዚህ ቀደም ነዳጅ ማውጣት ጀምረናል ያሉት ዐቢይ በቀጣይ ዓመት የጋዝ ምርት ለገበያ እናቀርባለን ብለዋል። ይህን በሚመለከት ሰፋ ያለ ዳሰሳ ይዘናል። እነ ሽመልስ አብዲሳ በሸገር ከተማ ነዋሪ ላይ ከአቅም በላይ የሆነ ክፍያና መዋጮዎችን እየጣሉ ነው።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 ፋኖ በተለያዩ ቀጠናዎች የሚያደርገው ውጊያና ስልጠና እንደቀጠለ ነው። የአማራ ፋኖ ብሔራዊ ኃይል ስር ያሉ ክፍለ ጦርና ብርጌዶች በሚንቀሳቀሱባቸው አካባቢዎች የሚደረጉ ውጊያዎች፣ ወታደራዊ ስልጠናዎችና ህዝባዊ ቁጣዎች ቀጥለዋል። በአገዛዙ በኩል ያሉ ወታደሮች ደግሞ እየከዱ ወደ ፋኖ መግባታቸውን ቀጥለዋል። እንዲሁም የብልጽግና ኃይሎች ንጹሐን ላይ የሚያደርሱትን ግፍና ሰቆቃ አጠናክረው ቀጥለዋል። በአፋ ባሃ ምስራቅ አማራ ኮር ሁለት ካላ ኮርማ ክፍለ ጦር ራያ ቆቦ አራዱም ላይ ውጊያ አድርገው የአገዛዙ ጥምር ጦር ላይ ኪሳራ ማድረሱን አሳውቀዋል። ፋኖ ራያ ቆቦ ወረዳ አራዱም ጎሊና ወንዝ ድልድይ ላይ ደፈጣ በመያዝ ተሰልፎ ይጓዝ የነበረ ጦር ላይ እርምጃ ወስዶ በርካታውን ሙትና ቁስለኛ ማድረጉ ተገልጿል። በጥቃቱ ከፍተኛ ቁጥር ያለው የገዢው ኃይል ወታደሮች ሙትና ቁስለኛ ሆነዋል። ዛሬ ሰኔ 16 2017 ዓ ም ንጋት 11 ሰዓት እስከ ረፋድ 3 ሰዓት ባረፈደው በዚህ ውጊያ ሙትና ቁስለኛውን በፓትሮል ባጃጅና ሌሎች መኪኖች ወደ አራዱምና ቆቦ ሲያመላልስ ውሏል ብሏል ክፍለ ጦሩ። በሌላ በኩል የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ሰባት ለሰባ ክፍለ ጦር ለተከታታይ ሶስት ወራት ያሰለጠናቸውን ምልምል ወታደሮች በትናንትናው ዕለት አስመርቀዋል። ለሰልጣኞች ወታደራዊ ስልጠናና የፖለቲካ ግንዛቤ የማስጨበጥ ስራው ወሳኝ ስራ በመሆኑ ክፍለ ጦሩ ለሶስት ወራት ያሰለጠናቸውን ሁለት መቶ ምልምል ወታደሮችን ማስመረቁ ነው የተነገረው። በተመሳሳይ በጎጃም ቀጠና ለተከታታይ ሁለት ወር ከ15 ቀን የሰለጠኑ የጤና ባለሙያዎችን አስመርቋል። የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና አንደኛ ክፍለ ጦር የሻለቃ አንሙት የያዛቸው ብርጌድ የመጀመሪያ ሕክምና ሰራተኞችን ማስመረቁን ገልጸዋል። ከዚህ ቀደም ነዳጅ ማውጣት ጀምረናል ያሉት አብይ በቀጣይ አመት የጋዝ ምርት ለገበያ እናቀርባለን አለው። ኢትዮጵያ በሚቀጥለው መስከረም ወር ላይ የመጀመሪያ ዙር የጋዝ ምርት ለገበያ ታቀርባለች ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። አብይ አህመድ ይህንን ጉዳይ የተናገሩት ከሚዲያና ኮሚኒኬሽን ባለሙያዎች ጋር ባደረጉት ስብሰባ ነው። ለእርሳቸውና ለመንግስታቸው ቅርብ የሆኑ የሚዲያ ባለሙያዎች ብቻ በተገኙበት መድረክ ላይ ይህንን ያሉት ውሸት ብርቃቸው፣ ቅጥፈት ድንቃቸው ያልሆነው አብይ አህመድ ከስድስት ዓመታት በፊት በቀን አምስት መቶ በርሜል ነዳጅ ማውጣት ጀምረናል ብለው ነበር። ዳሩ ግን ከዚያ ንግግራቸው በኋላ ጋዙም ወሬያቸውም ተነው ቀርተዋል። ታዲያ ከዓመታት በኋላ ተመልሰው ይህንኑ የስላቅ ንግግራቸውን ቀጥለዋል። ልዩነቱ ከስድስት ዓመታት በፊት ያደረጉትን ንግግር አብዛኛው ኢትዮጵያዊ አምኖት የነበረ ቢሆንም የአሁኑን ንግግራቸውን ግን ከራሳቸው ውጪ ካድሬዎቻቸው እንኳን እንደማያምኑት ሀቅ ነው። ታዲያ በትናንቱ ንግግራቸው ላለፉት ዓመታት በዚህ ጉዳይ ምን ሲሰራ እንደነበር አታውቁም ያሉ ሲሆን ከነገርናችሁ ከውስጥም ከውጭም ጣጣው ስለሚበዛ ነው ዝም ብለን የሰራ ነው ሲሉ ገልጸዋል። ይህ ምርት የት አካባቢ እንደሆነ በቀጥታ ባይናገሩም በንግግራቸው ወቅት ላለፉት ሁለት ሶስት ዓመታት እኔ የምጎበኘው ጋዙን ነው፣ እናንተ የምታዩት ስንዴውን ነው ሲሉ ተናግረዋል። ይሁን እንጂ እውን አብይ እንደሚሉት በኢትዮጵያ ውስጥ ጋዝ እየወጣ ነው ወይ? ቀጣይ መስከረም ቅርብ ሆኖ ሳለ እንዲያፈጠጠ መረጃ ስለምንሰጡ በሚል አስተያየታቸውን የጠየቅናቸው አንድ ፖለቲከኛ አብይ ክህደትንም ህዝቡንም ስለማይፈሩ መስከረም ላይ ሌላ አጀንዳ ይመዛሉ ብለውናል። እንዲሁም አሁን ላይ በተለያዩ ጉዳዮች የመረረውና መኖር የሰለቸውን ህዝብ ፈርተውታል ሲሉ አክለዋል። ለዚህም ነው እንዲህ አይነት የማይጨበጥ ተስፋ የሚሰጡት ሲሉ ነው የገለጹት። በተጨማሪም ከሰሜን በኩል ከባድ ውጊያ ይገጥመኛል በሚል ስጋት ህዝቡን ተስፋ ቢጤ በመስጠት እኔ ከቆየው ትጠቀማላችሁ ለማለትም ይሆናል ሲሉ ነግረውናል። እስካሁን ያልነገርናችሁ በህዳሴ ላይ የከፈልነው ዋጋ ከፍተኛ ስለሆነ ነው። ሲሉም ስለ እስካሁኑ ዝምታቸው ተናግረዋል። ነገር ግን ከስድስት ዓመት በፊት ማውጣት ጀምረናል ያሉት ነዳጅ የት ደረሰ ብሎ የጠየቃቸው የሚዲያ ባለሙያ በአዳራሽ ውስጥ አልነበረም። በሌላ በኩል ደግሞ በዚሁ መድረክ ላይ ኢትዮጵያ የማዳበሪያ ፋብሪካ ለመገንባት በቅርቡ ከናይጄሪያው ባለሀብት ዳንጎቴ ጋር እንደምትፈራረም አብይ ተናግረዋል። በፈረንጆቹ ሐምሌ ወር አጋማሽ የስምምነት ፊርማው እንደሚደረግ የገለጹ ሲሆን በቀጣይ ሶስት ዓመታት ኢትዮጵያ ማዳበሪያ ይኖራታል ሲሉም ተደምጠዋል። እነዚህ አብይ ንግግሮች ከዶክተሮች አመጽ በኋላ ተከትሎ የመጣውን የአብይ አህመድ የውይይት መድረኮች ለማሳመር የተደረጉ ናቸው። ህዝቡ ወደ ቁጣ ያመራል የሚል ስጋት ስላለም ጊዜ ለመግዛት እና ይህን በኑሮ ጫና የመጣውን ቁጣ ለማብረድ የተገቡ የድለላ ቃሎች ናቸው። እነሽ መለስ አብዲሳ በሸገር ከተማ ነዋሪ ላይ ከአቅም በላይ የሆነ ክፍያና መዋጮችን እየጣሉ ነው። እነ ሽመልስ አብዲሳ በኦሮሚያ ክልልና ሸገር በሚል ከአዲስ አበባ ጭምር ቆርሰው ባዋቀሩት ሸገር ሲቲ በተባለው ከተማ ነዋሪው ከፍተኛ ምሬት ውስጥ እንዲገባ እየተደረገ ነው። እንዲህ አይነት ምሬት ውስጥ እንዲገባ ከሚደረግባቸው ምክንያቶች መካከል ደግሞ ማቆሚያ አልባ መዋጮች፣ ህገወጥ ክፍያዎች፣ ሙስናና ዝርፊያዎች፣ በሚሊሻና በጸጥታ ኃይል ማስፈራራት፣ ሰውን በማንነቱና በቋንቋው ለይቶ መጨቆን ይጠቀሳሉ። የሸገር ከተማ ነዋሪ የሆኑ አንድ አስተያየት ሰጪ ባደረሱን መረጃ መሰረት ከ2016 ዓ ም ጀምሮ በጉልበትና በማስፈራራት ህዝቡ የከፈላቸው የግፍ ክፍያዎች ቁጥር ስፍር እንደሌላቸው ይገልጻሉ። ለኦሮሚያ ስፖርት ክለቦች 500፣ ቀይ መስቀል ማህበር 500 ለኦሮሚያ ልማት ማህበር 1ሺ ለሚሊሻ ጽህፈት ቤት 500 ለሚሊሻ ዩኒፎርም 400 ለአዲስ አበባ ኢሬቻ 3 300 ለቡራዮ ኢሬቻ 500 ለልጆች ትምህርት ቤት ምገባ 1600 ለሰፈር ጥበቃ በየወሩ 400 ለባህላዊ ፍርድ ቤት 300 ለወጣቶች መዋያ 500 ለቡሳ ጎኖፋ 400 ለመሬት ግብር እንዲሁም ለግርግዳና ጣሪያ 7650 ለትምህርት ቤት ግንባታ 10000 ለሴቶች ሊግ 300 ለጤና መድን 1630 ለመንገድና ጸጥታ 1ሺ ለስርዓቱ ጋሻ ለጋቸና ሲርና ሰልጣኞች ዩኒፎርምና ምርቃት 500 በአፈሳ ለተያዙ ወጣቶች ማሰልጠኛ ማድረሻ ለቅጥቅጥ መኪና ኪራይ ከየሆቴሎቹ 25 ሺህ ብር ተከፍሏል። እነዚህ የታወቁና የተገለጹ ክፍያዎች ሲሆኑ ሌሎች በግድና ከጉጭ የሚፈጸሙ ክፍያዎች በርካታ መሆናቸውን አስተያየት ሰጭው ተናግረዋል። በዚህም ህዝቡ መክፈል ከሚችልበት አቅም በላይ የደረሰ ሲሆን መክፈል ያልቻሉ ሰዎች ችግራቸውን ሲናገሩ ለቀ መሄድ ትችላለህ የሚል ምላሽ እንደሚሰጣቸው ነው የሰማ ነው። ህወሓት ከኤርትራና ከሌሎች አጎራባች ህዝቦች ጋር የህዝብ ለህዝብ ግንኙነት ማድረጌን እቀጥላለሁ አለ። በትግራይና ኤርትራ ህዝቦች መካከል እየተፈጠረ ያለው የህዝብ ለህዝብ ግንኙነት ተጠናክሮ እንዲቀጥል ሰራለው ሲል ህዋት አስታውቋል። አክሎም ተመሳሳይ ግንኙነቶች ከሌሎች ጎረቤት ህዝቦች ጋር እንዲኖርም እጥራለሁ ብለዋል። በትግራይና ኤርትራ ህዝቦች መካከል እየተፈጠረ ያለው የህዝብ ለህዝብ ግንኙነት ተጠናክሮ እንዲቀጥል እንሰራለን ሲሉ በቅርቡ ህጋዊ ሰውነቱ በምርጫ ቦርድ የተሰረዘው የህዋት ሊቀመንበር ደብረ ጽዮን ገብረ ሚካኤል ገልጸዋል። ደብረ ጽዮን ተመሳሳይ ግንኙነቶች ከሌሎች ጎረቤት ህዝቦች ጋር እንዲፈጸ ለማድረግ ትኩረት ሰጥተን አስፈላጊውን ጥረት እንደምናደርግ ልናረጋግጥ እንወዳለን ብለዋል። የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ይህንን የተናገሩት የክልሉ ሰማዕታት ለ37ኛ ጊዜ ለማሰብ በሐውዜን ከተማ በተካሄደው ስነ ስርዓት ላይ ባስተላለፉት መልእክት ነው። ሊቀመንበሩ ደብረጽዮን በተጨማሪም በመልእክታቸው የፕሪቶሪያ የሰላም ስምምነት በርካታ ጉዳዮች አልተፈጸሙም ብቻ ሳይሆን ስምምነቱ ጠቅልሎ የሚፈርስበት እንቅስቃሴዎች ከጊዜ ወደ ጊዜ እየተባባሰ እየሄደ ይገኛል ሲሉም ተሳስበዋል። ይህም ደብረ ጽዮን ስምምነቱ እንደሚፈርስና ወደ ውጊያ እንደሚገቡ ያመላከቱበት ነው። አብይ አህመድ በማንኛውም መልኩ የህዋት ኃይሎች የሚሆኑ የኤርትራ ኃይሎች የእርስ በርስ ግንኙነት ውስጥ እንዲገቡ አይሹም። በዚህም አብይ አማራውን ከኦሮሞና ትግሬው ትግሬውን ከአማራና ኤርትራው ጋር እያጋጩ መኖር የስልጣናቸው ማቆያ መንገድ አድርገውታል። በሌላ በኩል በትግራይ በቆላ ተንቤን እና አዲያቦ አስከሬኖችን አንስቶ የመቅበር ስራ መከናወኑ ተሰምተዋል። የትግራይ ክልል ሚዲያዎች ዛሬ እንደዘገቡት በቆላ ተንቤን በተለያዩ ቦታዎች የሚገኙ አስከሬኖችን በመሰብሰብ የመቅበር ስራተ ፈጽመዋል። 37ኛውን የሰማዕታት ቀን ምክንያት በማድረግ በተከናወነው በዚህ ስነ ስርዓት በርካታ ነዋሪዎች ተገኝተው ሀዘናቸውን እንዲገልጹ የተደረገ ሲሆን የትግራይ የጸጥታ ኃይል አመራሮችም መገኘታቸው ተገልጿል። በእስራኤልና ኢራን መካከል የተካሄደ ባለው ውጊያ በርካታ ሰዎች መገደላቸው ተገለጸ። በእስራኤልና ኢራን መካከል የተጀመረው ጦርነት አድማሱን አስፍቶ አሜሪካንን በይፋ ውጊያውን እንድትቀላቀል አድርጓታል። አሁን ደግሞ እስራኤል በኢራን ላይ ጥቃት መፈጸም ከጀመረችበት ቀን አንስቶ ወደ አምስት መቶ የሚጠጉ ሰዎች መገደላቸውን የአገሪቷ የመንግስት ቴሌቪዥን ጣቢያ ዘግበዋል። ከሟቾቹ በተጨማሪ ከሦስት ሺህ በላይ ሰዎች ላይ ጉዳት መድረሱን ጣቢያው ገልጿል። ግጭቱን እየተከታተለ የሚገኝ ማን። አክቲቪስትስ ኢን ኢራን የተባለ የሰብአዊ መብት ቡድን የተገደሉት ሰዎች ቁጥር ከተገለጸው እጥፍ እንደሆነ ገልጸዋል። በሌላ በኩል እስራኤል ኢራን ካሏት ሁለት ወሳኝ የኒክሌር ማብላያ ጣቢያዎች መካከል አንዱ የሆነውን የፎርዶ ጣቢያ ላይ ጥቃት መፈጸሟን ውስጥ ሚዲያዎች ዘግበዋል። የኢራን ሪፐብሊክ የዜና ወኪልና ታስኒም ፎርዶ ከሚገኝበት የቆም ግዛት የሚገኘው የአደጋ አስተዳደር ባለስልጣንን ዋቢ አድርገው ዘግበዋል። ባለስልጣኑ እስራኤል በጣቢያው ላይ ጥቃት ብታደርስም፣ ነገር ግን በዚህ ምክንያት በዜጎች ላይ ምንም አይነት ስጋት ወይም አደጋ አይኖርም ብለዋል። የአሜሪካ አየር ኃይል በንከርበስቲንግ የተሰኘውን ቦምብ በመጠቀም ከመሬት በታች ያለው እዚህ ጣቢያ ላይ በትናንትና ሁለት ጥቃት ፈጽመዋል። በተያያዘ የአሜሪካው ፕሬዚዳንት ዶናልድ ትራምፕ አገራቸው በኢራን ላይ የፈጸመችውን ጥቃቶች በሁሉም የኒክሌር ይዞታዎች ላይ ከፍተኛ ጉዳት ያደረሰ እንዲሁም ማውደም የሚለው የሚገልጸው ነው ብለዋል። ሆኖም የተባበሩት መንግስታት የኒክሌር ተቆጣጣሪ አካል ዓለም አቀፉ አቶሚክ ኤጀንሲ የደረሰውን ጉዳት በትክክል ማረጋገጥ እንዳልቻለ ገልጿል። ፎርዶ ከቴራን በስተደቡብ በ200 ኪሎ ሜትር ርቀት ላይ ይገኛል። የተገነባውም በተራራ ተከቦ ከመሬት በታች ከ8 እስከ 9 ሜትር ጥልቀት ላይ ሲሆን ለዚህም ዋነኛ ምክንያቱ ከደህንነትና ከጥበቃ ጋር የተያያዘ ነው። ይህ በእንዲህ እንዳለ ኢራን ዛሬ ሰኔ 16 2017 ዓ.ም በፈጸመችው ጥቃት 8000 ያህል እስራኤላውያንን መብራት አልባ ማድረጉን የአገሪቱ የኃይል ሚኒስትር ገልጿል። በኤሌክትሪክ መስመሮች ላይ ለሚደርሱ ጉዳቶች አስቀድመን ተዘጋጅተናል እናም በሚቀጥሉት ሶስት ሰዓታት ውስጥ የኃይል አገልግሎት ይመለሳል ሲሉ ሚኒስትሩ ኤሊ ከሆን ተናግረዋል። የእስራኤል ኤሌክትሪክ ኮርፖሬሽን ቀደም ሲል በደቡባዊ እስራኤል በስትራቴጂካዊ የመሰረተ ልማት ግንባታ አቅራቢያ ጉዳት ደርሷል ሲል ሪፖርት አድርገው ይህም በርካታ ነዋሪዎች ላይ የኤሌክትሪክ ኃይል መቆራረጥ ማስከተሉን ገልጾ ነበር። ሰራተኞቻችን በተቻለ ፍጥነት የኤሌክትሪክ ኃይል አገልግሎት ለመመለስ በበርካታ ቦታዎች ላይ እየሰሩ ነው። የመሰረተ ልማት ጥገናዎችን ጨምሮ አደጋ ፈጣሪ ቁሶችን ማስወገድን ከጸጥታ ኃይሎቻችን ጋር በቅንጅት እያከናውኑ ናቸው ብለዋል። በሌላ በኩል ደግሞ እንደ እስራኤል ብሮድካስቲንግ ባለስልጣን መረጃ ከሆነ እስራኤል ጦርነቱን ማቆም እንደምትፈልግ ለኢራን መልእክት ልካ የነበረ ቢሆንም ኢራን ጊዜው ገና አልደረሰም ስትል ምላሽ ሰጥታለች ሲል ስካይ የአረብኛው ክፍል